አመሰግናለሁ ወንድሙና ዘቢብ። እንደምን አምሽታቸዋል? የብልጽግና ፓርቲ አምስተኛ ዓመት የምስረታ በዓልንና እንዲሁም ደግሞ ሁለተኛውን ጠቅላላ ጉባኤ ማክበሩ ይታወሳል ማካሄዱ ይታወሳል። እንግዲህ የአምስተኛው ዓመቱን ሲያከብር ለሀሳብ ልዕልና ለሀገር ብልጽግና በሚል መሪ ሀሳብና ከጥር 23 እስከ ጥር 25 ለተከታታይ 3 ቀናት ደግሞ እንዲሁ ጉባኤን አካሂዶ ነበር። በዚህ ጉባኤ ላይ ታዲያ በርካታ አካላት ድጋፍ ማድረጋቸውን እና ለእነዚህ አካላት ደግሞ እውቅናና የምስጋና መርሃ ግብር ነበር ዛሬ የተዘጋጀው። በመርሃ ግብሩ ላይ የተገኙት የብልጽግና ፓርቲ ምክትል ፕሬዚደንትና የዋና ጽህፈት ቤቱ ኃላፊ አቶ አደንፋራ ንግግር አካሂደው ነበር። እሳቸው እንግዲህ የብልጽግና ፓርቲ በተለይ በአለፉት አምስት ዓመታት የሰራቸው ስኬቶች እንዲሁም ደግሞ በጠቅላላ ጉባኤው አጠቃላይ የተወሰኑ ውሳ ተሸካሚዎች አሉ። ስኬቶችን እንዲሁም ፈተናዎችንና የመሸጋገሪያ ሀሳቦችን አስቀምጦ ወደ ስራ መግባቱን እንደዚሁ በመድረኩ አንስተዋል። እንግዲህ የብልጽግና ፓርቲ ባለፉት ዓመታት በኢትዮጵያ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲ ጉዳዮች ላይ በስፋት የተሰሩ ስራዎች አሉ። እነህ ስራዎች በአጠቃላይ በጥሩ ሁኔታ እንደተገመገሙና በቀጣይ ደግሞ የበለጠ ለመስራት የብልጽግና ፓርቲ በቁርጠኝነት መነሳቱን ነው ያነሱት። እንግዲህ ባለፉት በተለይም በኢኮኖሚው ኢኮኖሚውን ከማሻሻል ጀምሮ ሀገር በቀል ሀገር መር የሆነ ኢኮኖሚን በተለይ ባለብዙ ወገን በግብርና መር ብቻ የነበረውን ባለብዙ ዘርፍ በማድረግ የኢኮኖሚውን እንቅስቃሴ ወደፊት በማሻገር ኢትዮጵያን ከአምራችነት እስከ ላኪነት ለማድረግ ጥረት እየተደረገ መሆኑን፣ ለዚህ ደግሞ ብቁ የሆነ አመራር በመፍጠር በኩል እንቅስቃሴ እየተደረገ መሆኑን በሁለተኛው ጠቅላላ ጉባኤ መገምገሙን አንስተዋል። እንግዲህ የብልጽግና ፓርቲ እሳቤ አጠቃላይ ለኢትዮጵያ ብቻ ሳይሆን ለአፍሪካ ብሎም ለሰው ልጆች ሁሉ አጠቃላይ ጥሩ እሳቤን ይዞ የመጣ መሆኑን በመድረኩ ላይ አንስተዋል። እንግዲህ በአጠቃላይ በዚህ ጉባኤ ላይ የተለያዩ ውሳኔዎች ተቀምጠዋል። ከምንም በላይ ሰርቶ የሚያሰራ አመራር ተመርጦ ወደ ስራ ተገብቷል። በዚህም ከጉባኤው በኋላ ወደ 28 ሚሊዮን የሚሆኑ አመራርና አባላቱ በተለያዩ የሀገሪቱ ክፍሎች በተዋረድ የተለያዩ ውይይቶች መካሄዳቸውን ነው በመድረኩ ላይ ያነሱት። ከምንም በላይ ለነዚህ አባላት ስራዎችን በመስራት በኩል በጉባኤ የተቀመጡ አቅጣጫዎች አሉ በመሰረተ ልማት እንዲሁም ደግሞ በልማት የተለያዩ ስራዎች እንዲሰሩ ወደ ስራም ተገብቶ ከጉባኤ በኋላ የተለያዩ ለውጦች እየታዩ መሆኑን በተጨባጭ እየታዩ መሆኑን እንደዚሁ አንስተዋል። በአጠቃላይ በዚህ መርሃ ግብር ላይ የተሳተፉ ከምንም በላይ ቀደም ሲል እናንተን ባላችሁት በገንዘብ፣ በጉልበት፣ በእውቀት እንዲሁም ደግሞ በሀሳብ ጭምር ድጋፍ ያደረጉ የሚዲያ አካላት፣ ባለሀብቶች፣ የተለያዩ ተቋማትና የድርጅት ባለቤቶች እንደዚሁ የእውቅናና የምስጋና መርሃ ግብር ተሰጥቷቸዋል። እንግዲህ በብልጽግና ፓርቲ ከምንም በላይ የሕዝቡን ብሔራዊ ጥቅም የሀገሪቱን ብሔራዊ ጥቅም ያስጠበቀ የዲፕሎማሲ መርህን በመከተል ኢትዮጵያ ስኬቶች ያስመዘገበችበት መሆኑንም እንደዚሁ አንስተዋል። በዚህ ስኬት ታዲያ ለማስቀጠል ከፓርቲው ጉባኤ መጀመሪያ መጨረሻ ጀምሮ እስካሁን ድረስ ተግባራዊ እየተደረገ መሆኑ ነው። ኢትዮጵያ ባለፉት አመታት የሰራቻቸው ስራዎች ደግሞ ከምንም በላይ ሀገሪቱን በመላው ዓለም በብልጽግና ማማ ላይ ከተቀመጡ ሀገራት ጋር ለማስቀመጥ ጥረት እየተደረገ ነው። ለዚህ ደግሞ ከጎናችን ስለነበራችሁ እጅግ አድርገን እናመሰግናለን። ወደፊት ለምትሰሩት ስራም ከወዲሁ እናመሰግናለን ሲሉ ተናግረዋል። እንግዲህ ቀደም ሲል እንዳልኩት በፓርቲው አሰራር መሰረት የተመረጡ አመራሮች አሉ እነኛ አመራሮች ህብረተሰቡን የብሔራዊ አንድነት እንደዚሁ ተጨባጭ በሆነ መልኩ የዲሞክራሲ ግንባታ የተጀመሩ አሉ የህግ የፍትህና ሌሎች የዲሞክራሲ ተቋማት የሚባሉ አሉ እነዚህን ለማጠናከር የህብረተሰቡን የኑሮ ውድነት በመቅረፍ ሁለንተናዊ ኢኮኖሚያዊ ለውጥ ለማምጣት ጥረት እየተደረገ መሆኑን እንደዚሁ በጉባኤ ላይ አንስተዋል እንግዲህ ቀደም ሲል እንደተናገርኩት በተለይ በዚህ በማምሻውን ከራት ግብዣ በተጨማሪ የአፍጥር ስነ ስርዓትም ለሙስሊም ህብረተሰብ ክፍሎችም እንደዚሁ ተካሂዶ ነበር። እንግዲህ በአጠቃላይ የኢትዮጵያ ካለችበት የብልጽግና ማማ ወደፊት ለማሻገር አመራሩ በቁርጠኝነት እየሰራ መሆኑን እንደዚሁ በመድረኩ ላይ አንስተዋል። ወንድሙና ዘቢብ ለአሁን ያዝኩት መረጃ ይህን ይመስላል። ምን ይችላል እንግዲህ ምንችል ይችል ከስፍራው ላደረስከን በረጃ ከልብ እናመሰግናለን። እንግዲህ በዚህ ጉዳይ ላይ ምን ሀሳቦች ተነሱ? ምንስ መልእክቶች ተንጸባረቁ? የሚለውን ደግሞ በተከታዩ ጉዳይ እንመልከት። እስካሁን የተመዘገቡ ዘርፈ ብዙ ድሎችንና ስኬቶችን አስጠብቆ ለማስፋት የሚያስችሉ አቅጣጫዎች ተቀምጠዋል። በዚህም የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ ህብረ ብሔራዊ አንድነትን ለማጎልበት፣ የዴሞክራሲ ስርዓት ግንባታን ለማጠናከር፣ የሕግ የበላይነትና ዘላቂ የሆነ አውንታዊ ሰላም ለማስፈን፣ የኢኮኖሚ ልማት ቀጣይነት፣ ጥራት፣ ፍትሐዊነትና ዘላቂነት ለማረጋገጥ፣ ማህበራዊ ፍትህ ለማስፈን፣ እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በተጨማሪም የህዝቡ አንገብጋቢ ጥያቄዎች የሆኑትን የኑሮ ውድነት፣ የስራ አጥነት፣ የመንግስት አገልግሎት ቅልጥፍና ጉለት፣ የሙስናና ብልሹ አሰራር፣ የመሰረተ ልማትና የሰላም ችግሮችን ህዝቡንና ሌሎች ባለድርሻ አካላትን ባሳተፈ መልኩ ለመፍታት የሚያስችሉ አቅጣጫዎችም ተቀምጠዋል። በፓርቲው አሰራር መሰረትም ግልጽ በሆነ መንገድ የጉባኤውን ውሳኔዎችና አቅጣጫዎች የሚፈጽሙና የሚያስፈጽሙ ብቃት ያላቸው አመራሮች ተመርጠዋል። የሚዲያ ተቋማትና ባለሙያዎች ሞያዊ ስነ ምግባርን በጠበቀ አኳኋን የፓርቲያችን አምስተኛ ዓመት የምስረታ በዓልን እና ሁለተኛው መደበኛ ጉባኤ የተመለከቱ መረጃዎችን ለህዝቡ ለማድረስና ዝግጅቶችን በስፋት ለመዘገብ ለሰራችሁት የሚዲያ ስራ ከልብ እናመሰግናለን። ክቡራትና ክቡራን። ሁለተኛው መደበኛ ጉባኤያችን በስኬት እንደተጠናቀቀ ጊዜ ሳንሰጥ በጉባኤው የተቀመጡ አቅጣጫዎችና ውሳኔዎችን 28 ሚሊዮን በላይ ለሚሆኑ አመራሮች፣ አባላትና የተለያዩ የህብረተሰብ ክፍል ተወካዮች ማወያየት ችለናል። በውይይቱም አመራሩ፣ አባላትና መላው ህዝባችን ለጉባኤው ውሳኔዎችና አቅጣጫዎች ተፈጻሚነት የድርሻቸውን ለመወጣት ያላቸውን ዝግጁነትና ቁርጠኝነት አረጋግጠዋል። በተጨማሪም በድህረ ጉባኤ ወዲያውኑ ውሳኔዎችና አቅጣጫዎችን በፍጥነትና በቁርጠኝነት የመተግበር ስራ ጀምረናል። አመርቂ ውጤቶችን መመዝገብ ጀምረዋል።